በስመ አብ ወወልድ በመንፈስ ቅዱስ አህዱ አምላክ አሜን። ድርሳነ ማህየዊ ዘአርብ በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኒዓለምን የሞቱንና የመከራውን ነገር የሚናገር በዕለተ ዓርብ የሚነበብ የሚጸለይ ድርሳን ይህ ነው። ጲላጦስም ይህን ነገር ሰምቶ ጌታችን ኢየሱስን ወደ ውጭ አወጣው። በዕብራይስጥ ንጥፍ ድንጊያ በሚሉት ሊቶስ ጥራ በሚባል ቦታ በወንበር ላይ ተቀመጠ። ስድስት ሰዓት ሆኖ ነበርና ፋሲካቸው አለፈባቸው። ጲላጦስም አይሁድን ንጉሣችሁን ነው አላቸው። ሰቅልህ በሞት አርቅልን ብለው ጮጮሁ። ጲላጦስም ንጉሳችሁን ልስቀለውን አላቸው። የካህናት አለቆችን መልሰው እኛስ ያለ ቄሳር ንጉስ የለንም አሉት። ጌታችን ኢየሱስን ስቀሉት ብሎ ሰጣቸውና ጌታችን ኢየሱስን ተቀብለው ይዘውት ሄዱ። ከዚህ በኋላ ያለበሱትን ነጩን ሐርና ቀዩን ሐር ገፈው ልብሱን አለበሱት። ቁመቱ አስራ ሰባት ክን የሚሆን የሚሰቀልበትን እንጨት አሸክመው ሊሰቅሉ ተወሰዱት። ሲወስዱትም የቀራኔው ሰው ስምዖን ከዱር ሲገባ አገኙት። ጌታችን ኢየሱስን የሚከተለው ዘንድ መስቀሉን አሸከሙት። የጦር መሳሪያ ይዘው የተከተሉትም ጭፍሮች አምስት መቶ ሰማኒያ ናቸው። ከእነሱም ጋር የተባበሩ ሌሎችም ሰዎች ሁለት መቶ ሰላሳ ናቸው። ሴቶችም ተከትለው ያለቅሱለት ነበር። ጌታችን ኢየሱስም ተመልሶ አይቶ የእስራኤል ልጆች ነን ያታልቅሱ ለራሳችሁ ለልጆቻችሁ አልቅሱ እንጂ ያላቸው። መካን የሆኑ ሴቶች ያልወለደችም ማህፀን፣ ያለጠቡ ጡቶችን ውዳት ክቡራት ናቸው የሚሉበት ወራት፣ ይመጣልና የዚያን ጊዜም ተራራው ተንዶ በተጫነን ምድሩ ተከፍቶ በዋጠን ትላላቸው። በዚህ በርጥብ እንጨት እንዲህ አደረጉ ደረቅ ሊያገኙ እንዴት በሆኑ። ከእሱም ጋር ይሰቅሏቸው ዘንድ ክፉ ስራ ይሰሩ የነበሩ ሁለት ወንበዴዎች ወሰዱ። ጌታችን ኢየሱስም የመስቀሉን እንጨት በመሸከም ደክሞ በዛ፣ ትከሻውም ሊሰበር ደረሰ። የሚገመገሙትን የሚደግፍ የወደቁትን የሚያነሳ እሱ ሲሆን መስቀሉን እንደተሸከመ በጎዳና ላይ አምስት ጊዜ ወደቀ። በወደቀም ጊዜ የዘንባባ ገመድ በአንገቱ አግብተው ሶስት ኃይለኞች የተወጠጡት ወደ ሰርጎ የተጠሩትን ሰዎች በመታረዱ ደስ የሚያሰኝ ላም ፍሪዳ ነውና ለመሰቀልም ፈጥኖ ይሄድ ዘንድ እስከሚሰቀልበት ቦታ ድረስ በበትር እየመቱ እየገፉ ወሰዱት። በጎዳና የዘገየ እንደሆነ ልጆቹን ስላዳንለት ጲላጦስ መጥቶ ከመሰቀል ያድነዋል ብለው እያዳፉ ወሰዱት። ቀራኒውን በደረሱ ጊዜ ደረት የሚሰነጥቅ ጉሮሮ የሚያነቃ የዝሆን ሐሞትና ከርቤ የተቀላቀለበት ጠጅ ጌታችን ኢየሱስን አጠጡት። እሱም ጥቂት ቀምሶ ተወው። እንደ ወንበዶች ጥሩ ጠጅ አላጠጡትም። ጠጅ ያጠጣ ነው እንደሆነ ከስካሩ የተነሳ የችንካሩ መከራ አይሰማውም፣ ተሰቅሎም ጻር ሳያገኘው ይሞታልና አሉ እንጂ። አይሁድም ጌታችን ኢየሱስን ከመስቀሉ ላይ ወጥቶ ክንድ ያህል በተረፈ ችንካር ላይ በጀርባው አስተኙት። ይኸውም ችንካር በደረቱ ዘልቆ ወጣ። ደረቱንም ከመስቀሉ ጋር በአንድ ችንካር በጀርባው እስኪወጣ ቸነከሩት። መላእክት ግን በደረቱና በጀርባ የፈሰሰውን ደም በእሳት ጽዋ ተቀበሉት። ጌታችን ኢየሱስም እጆቹ ከመስቀሉ ዳርቻ እስኪደርሱ ድረስ እጆቹን በገመድ እየጎተቱ በሁለት ችንካር ቸነከሩት። መላእክት ግን የእጆቹን ደም በእሳት ጽዋ ተቀበሉት። የታመሙትን በእጆቹ ስላዳናቸው ፈንታ፣ በእጆቹም ለምጻሞቹን ስላዳናቸው ፈንታ፣ የእውሮቹን አይን በእጆቹ ስላዳናቸው ፈንታ፣ በእጆቹም የሞቱትን ስላስነሳቸው ፈንታ ቸነከሩት። አንድ ሰው ወደ እሱ እየማለደ መጥቶ እጅ ነሳው። ለመነውም ልጄን ድዳደን ቆሮ የሆነ ጋኔን ይዞታልና ይቅር በልኝ እዘንልኝ ብሎ ማለደው። ዘወትር እየጣለው ፈጽሞ ያመዋል፣ ይልቁንም ከገደል ከእሳትና ከውሃ ይጥለዋል። ወደ ደቀ መዛሙርትህም ወሰድኩት፣ ማዳን ተሳናቸው አለው። ጌታችን ኢየሱስን መልሶ ሃይማኖት የሌላት ክፉ ትውልድ፣ እስከ መቼ ድረስ ከእናንተ ጋር እኖራለሁ? እስከ መቼ ድረስ እስታገሳችኋለሁ? ብሎ ወደ እኔ አምጡታላቸውና ወደ እሱ አመጡለት። ይህም ጋኔን ጌታችን ኢየሱስን ባየው ጊዜ ከምድር ጣለው፣ አማታው፣ አራግጠው፣ አሸናው። ጌታችን ኢየሱስም ሰው ሁሉ ሲሯሯጥ ባየ ጊዜ ይህን ጋኔን ተቆጣው፣ ከእሱ ትወጣ ዘንድ ዳግመኛም ወደ እሱ እንዳትመልስ አዛለሁ አለው። ብዙ ጊዜም አስጨንቆ ሶስት ጊዜም አማቶ ለቆት ሄደ። ብዙ ሰዎችም ሞተ እስኪሉ ድረስ እንደ በደንም ሆነ። ጌታችን ኢየሱስን በእጁ ይዞ አንስቶ አቆመው። አይሁድ ግን ጌታችን ኢየሱስን እጆቹን በሁለት ችንካሮች ጨነከሩት። እውር የሆነ ሰው አመጥተው በእጁ ይዳስሰው ዘንድ ለመኑት። ጌታችን ኢየሱስም ይህን እውር በእጁ ይዞ ሱር እይቶ አይኖቹን በበራሩ ቀብጦ ምን ታያለህ አለው። እሱም ሰው እንጨት መስሎ ሲመላለስ አለው አለ። ዳግመኛም ጌታችን ኢየሱስ አይኖቹን እንዳሰሰውና ብሩ ሆኖ አየ። ቤት ውስጥ እስኪገባ ድረስ የዳዊት ልጅ ኢየሱስ ይቅር በለን እያሉ በጎዳና የተከተሉትን ሁለቱን እውሮች አዳናቸው። በጎዳና ተቀምጠው የዳዊት ልጅ ኢየሱስ ይቅር በለን እያሉ የጮሁትን ሁለቱንም እውሮች አዳናቸው። ሌሎችንም እውሮች በእጁ ዳሰሳቸውና አዳናቸው። ጌታችን ኢየሱስም እንደ ሃይማኖታቸው ይደረግላቸው አላቸው። ያን ጊዜ አይኖቻቸው አይኖቻቸውን ልብሾ ልምሾ የሆኑትን አንካሶችንም ሰርቃወር እያየ የሚጥላቸውን በሽተኞች ደዌ የጸናባቸውንም ጋኔን የሚጠላቸውንም አጋንንት ያደሩባቸውንም በእጁ እየዳሰሰ ዳናቸው። አይሁድ ግን እውር ያበራውን ድዉ የፈወሰውን ጌታን እጆቹን በሁለት ችንካር ቸነከኑት። ናይን በምትባለውም ሀገር የአንድ የድሃ ልጅ ቃሬዛ በድን አገኘ። ከእሷም ጋር ብዙ የሀገር ሰዎች ለቀስተኞች ነበሩ። ጌታችን ኢየሱስን ባያት ጊዜ አዘነላት፣ አታልቅሽም አላት። ቀርቦ በድን በእጁ ይዞ፣ አንተ ብላቴና ተነስ አለው። ይኸውም የሞተው ብላቴና ተነስቶ ተቀምጦ ተናገረ፣ ለእናቱም ሰጣት። አይሁድ ግን ሙት ያስነሳውን ሩሩውን እሱን ጌታን እጆቹን በሁለት ችንካር ቸነከሩት። ጌታችን ኢየሱስም ከደቀ መዛሙርቱ ጋር ይህን ሲነጋገር ኢያኢሮስ የሚባል አንድ አገረ ገዥ መጣ። ኢየሱስንም ባገኘው ጊዜ ሰገደለት አቤቱ ጌታዬ ልጄ ሞተችብኝ ነገር ግን መጥተህ እጅህን በላይዋ ጫን ነው ልጅም ትድንልኛለች ብሎ ማለደው ጌታችን ኢየሱስም ተነስቶ ሄደ ከደቀ መዛሙርቱም ጋር ብዙ ሰዎች ተከተሉት ከሹሙም ቤት በደረሰ ጊዜ ብዙ ለቀስተኞች ሲያነቅሱ ሲታወኩ አገኛቸው ጌታችን ኢየሱስም ከዚህ ወግዱ አላቸውና አላቸውና ብላቴናይቱ ተኝታለች እንጂ አልሞተችም አላቸው ህዝቡም ሳቁበት ሰው ሁሉ ከወጣ በኋላ ገብቶ እጇን ይዞ ጣቢታ ተነሻላት። ተነስታም ተመላለሰች። እናት አባቷንም የምትበላውን ስጧት ብሎ አዘዛቸው። ከእስራኤልም ወገን የሚሆን አንድ ምውት በአንድ ቀን አስነሳው። ሌሎችንም የሞቱትን ሰዎች አስነሳቸው። በእጆቹ የተደረጉት ታምራት ብዙ ታምራቶች ብዙ ናቸው። አይሁድ ግን ይህን ሁሉ ታምራት አድራጊውን እጆቹን በሁለት ጭንካር ቸነከሩት፣ እግሮቹንም በአንድ ጭንካር አንዱን ከአንዱ ጋር አንድ አድርገው ቸነከሩት። መላእክትም የእግሮቹን ደም በእሳት ጽዋ ተቀበሉት። በቤተ መቅደስና በየአዳራሾች ሰልፍ ስለተመላለሱ ፈንታል ፈንታ ከዳን እስከ ቤርሳቤ በአይሁድ ሀገሮች ስለተመላለሱ ፈንታ ማዕበሉ እስከ ሰማይ ድረስ የሚወጣ የሚጮህ ጥልቁንም ባህር በመርከብና ያለ መርከብ ስለሄዱ ፈንታ በየብስ እንደሚሄድ ሰው በአዟሪ ባህር ላይ እውነት ስለሄዱ ፈንታ በአይሁድ ሀገሮች ሁሉ ፈጽሞ የጠፉትን በጎች ለመፈለግ በየወሩ ሶስት ዓመት ስለዞረ ፈንታ ቸነከሩት። መከራም ቢያጸኑበት አልተቀየማቸውም። እውነትን ለሚፈርድ ቸርነትን መለሰ እንጂ። በመቸንከሩም የሞት ችንካርን አጠፋልን። ሔዋን በእግሮቿ ወደ በለስ ስለተመላለሰች ስለተመላለሰች እጆቹንና እግሮቹን በመቸንከር ከፍሏልና በእጆቿም የበለስን ፍሬ ስለቆረጠች ፈንታ በእውነት የእግዚአብሔር ቃል በስጋው ከመስቀል እንጨት ጋር ተቸነከረ። ጌታችን ኢየሱስንም በእንጨት መስቀል ላይ ሰቀሉት። ፊቱን ወደ ምስራቅ ቀኝ እጁን ወደ ደቡብ፣ ግራ እጁን ወደ ሰሜን አድርገው በዚያ ሰቀሉት። የእግዚአብሔርን ስጋ በሰቀሉ ጊዜ ስጋን የተዋሃደ ቃልንም ሰቀሉት። በስጋና በቃል መካከል ምንም መለያየት የለም። ከእሱም ጋር ሁለቱን ወንበዶች አንዱን በቀኙ አንዱን በግራው፣ በመካከላቸው ጌታችን እየሱን አድርገው ሰቀሉ። ህዝቡም እሱም እንደነሱ ወንበዴ ነው ይሉት ዘንድ ሰቀሉት። እሱ ግን ወዶ ከወንበዴዎች ጋር በእንጨት መስቀል ላይ ተሰቀለ። ልዑላን መላእክት ፈርተው በፊቱ ራሳቸውን የሚያዋርዱለት እሱ በሚሰቅሉት ፊት መከራ ለመቀበል ራሱን አዋረደ። በካህሊነቱ ሰማይና ምድርን ያጸና ከግርማውም የተነሳ ሰማያትና ምድር የሚንቀጠቀጡለትን እሱን ደካማ እንጨት ተሸከመው። እሱ ግን ከአብ ከመንፈስ ቅዱስ ያስታርቀን ዘንድ ከሰማይ ዝቅ ብሎ ከምድር ከፍ ብሎ በእንጨት ላይ ተሰቀለ። ኃጢአትን ያጠፋ ዘንድ በእንጨት ላይ ተሰቀለ። እሱም ስለኛ በሥጋው በእንጨት መስቀል ተሰቀለ። ቸርነቱ ያድነን ዘንድ ተሰቀለ። እሱ ግን ሰማይን ይቀድስ ዘንድ በእንጨት መስቀል ላይ ተሰቀለ። በአየር ያሉ አጋንንትን የሚያወርዳቸው ዘንድ ሙሴ አርዌ ብርትን በገዳም እንደሰቀለው እሱም በእንጨት ላይ ተሰቀለ። በሱ ያመነ ሁሉ ይድናል እንጂ እንዳይጎዳ የክብር ባለቤት እሱ ግን ስለኛ በእንጨት ላይ ተሰቀለ። አውቀውስ ቢሆን የክብርን ባለቤት ጌታን ባልሰቀሉትም ነበር። ሰማይ ዙፋኑ ምድር በእግሮቹ የተረገጠች ስትሆን ስለ እኛ በእንጨት ተሰቀለ። እሱ ግን ተጠብቆለት ስላለ ስለ ደስታው ምእመናን ደህንነት የመስቀልን መከራ ንቆ አቃሎ ተቀበለ። ሀፍረትንም ናቃት። ለተሰቀለ ለእሱ የማይሰግድ ቢኖር የተለየ የተወገዘ ይሁን። እሱ ግን ስለ ዓለሙ ደህንነት በማእዘነ ምድር ወደ ታች ወደ ግራ ወደ ቀኝ ሆኖ እንደ መጋረጃ በእንጨት ላይ ተሰቀለ። እኛን ከጻድቃን ጋር አንድ ያደርገን ዘንድ እሱ ከበደለኞች ጋር ተቆጠረ። ጲላጦስና አይሁድም በደሉን የሚናገር መጽሐፍ ከራሱ ላይ ጽፈው ኖሩ። ጽሕፈቱም ይህ የናዝሬቱ ሰው ኢየሱስ የአይሁድ ንጉሥ ነው የሚል ነው። ይህችንም መጽሐፍ ከአይሁድ ወገን ያነበቧት ብዙ ናቸው። ጌታችን ኢየሱስን የሰቀሉበት ቦታ ለሀገር አቅራቢያ ነው። ጽሕፈቱም በጽር እና በሮማይስጥ፣ በእብራይስጥ ነው። የካህናቱም አለቆች ጲላጦስን እኔ የአይሁድ ንጉሥ ነኝ ይላል ብለህ ጻፍ እንጂ የአይሁድ ንጉሥ ነው ብለህ አትጻፍ አሉት። ጲላጦስን መልሶ እኔ የጻፍኩትን ጽፍ ያለው፣ ይኸውም ጲላጦስ ጽፎ ከራሱ በላይ ያኖረው በደሉን የሚናገር መጽሐፍ ሁልጊዜ አጋንንት የጻፉትን የሄዳችን መጽሐፍ ያጠፋልን ዘንድ ነው። በጎዳና የሚሄዱ ሁሉ ራሳቸውን እየነቀነቁ ጌታችን ኢየሱስን ሰደቡት። ቤተ መቅደስን አፍርሼ በሦስተኛው ቀን እሰራዋለሁ የምትል ሆይ የእግዚአብሔር ልጅ ከሆንክ ራስህን አድን፣ እስኪ ከመስቀልህም ውረድ እያሉ እንደዚህ ጸሐፍትና የካህናት አለቆች፣ ሌላውን ያድናል ራሱን ለማዳንገድ አይችልም እያሉ ይዘብቱበት ነበር። የእስራኤል ንጉሥ ክርስቶስ ከሆነ እነሆ አሁን ከመስቀሉ ይውረድ፣ አይተን እንመንበት አሉ። እሱ ግን በካህሪነቱና በሥልጣኑም እነሱ እንደተገዳደሩት ከመስቀሉ ይወርድ ዘንድ በቻለ ነበር ነገር ግን አዳምን በሞቴ አድንሃለሁ ብሎ የነገረው ቃል አይታበልም እና ስለዚህ ከመስቀሉ አልወረደም። ዳግመኛም በእግዚአብሔር ከታመነ እነሆ የወደው እንደሆነ አሁን ያድነው፣ የእግዚአብሔር ልጅ ነኝ ይላልና፣ ከእሱም ጋር የተሰቀሉት ያሽሟጠጡት ነበር። አይሁድም በመነጻጸር ይህ በመካከል የተሰቀለው ንጉሥ ነው እያሉ ተጠቃቀሱበት እነዚህም በግራው በቀኙ የተሰቀሉት ሽማምንቶቹ ናቸው። እነሱ እንደዚህ ሲሰድቡት፣ እሱ ግን በኃጢአት ሳሉ እንዳይሞተው ስለ እነሱ ለመነላቸው። ጌታችን ኢየሱስም አባቴ ያለ እውቅት ይሰሩታልና ይቅር በላቸው አለ። በዚህም ልመናው ንሳ የሚገቡበት አርባ ዘመን ተሰጣቸው። እነሱ ግን ንሳ አልገቡም። የገቡም አሉ። ከእሱ ጋርም የተሰቀለው አንዱ ወንበዴ ክርስቶስ ከሆን ክስ እኛንም ራስንም አድን ብሎ ሰደበው። ሁለተኛውም ወንበዴ እየገሰጸው በእንደዚህ ያለ ፍርድ ተፈርዶብን ሳለን እግዚአብሔርን አትፈራውም? ምን ብሎ መለሰለት፣ ለእኛስ በሚገባ ተፈርዶብናል፣ እንደ ስራችንም ተቀብለናል። ይህ ሰው ግን ምንም ምን ክፉ ስራ የሰራው የለም። ይህን በተናገረ ጊዜ አይኖቹ ተገልጸውለት ጌታችን ኢየሱስ በጌትነቱ ዙፋን ተቀምጦ አየ። መላእክትም ዙሪያውን ቆመው አየ። አቤቱ በጌትነት በመጣ ጊዜ አስበኝ አለው። ዛሬ አስበኝ አላለውም። ሀጣንን የሚቀበል ንስሓ የገቡትን የሚወድ ጌታችን ግን በቸርነቱ ብዛት ዛሬ ከእኔ ጋር በገነት እንድትኖር በእውነት እነግርሃለሁ አለው። ጌታችን ኢየሱስንም ከሰቀሉት በኋላ ልብሱን ወስደው እያንዳንዱ ጭፍራ ለአራት ከፈሉት። ስፌት የሌለባት ስረ ወጥ የምትሆን ቀሚሱን ግን ዕጣ ተጣጥለን ለደረሰው የደረሰው እንጂ አንቁረጠው አንቅደደው ተባባሉ። ልብሴን ለራሳቸው ተካፈሉት፣ በቀሚሴም ላይ ዕጣ ተጣጣሉ ብሎ መጽሐፍ የተናገረው ይደርስ ይፈጸም ዘንድ ጭፍሮቹም እንደዚሁ አደረጉ። የጌታችን የኢየሱስ እናቶ መቤታችንም ከእህቷ ከቀሌዮጳ ልጅ ከማርያምና ከመግደላዊት ማርያም ከመስቀሉ አጠገብ ቆማ ሆድ በሚያቃጥል አንጀት በሚቆራረጥ በጽኑ ሐዘን እየጮኸች ታለቅስ ነበር። ከመስቀሉ ስር ወደቀች፣ ለመሞትም ደረሰች። ሰባቱም የመላእክት አለቆች መጥተው አረጋጓት፣ አጽናኗት። እሷ ግን ለቅሶ መተውን መጽናናትንም አልቻለችም። አባቷ ዳዊትም እሳት በሆነ ፈረስ ተቀምጦ መጥቶ አጽናናት። እሷ ግን ለቅሶ መተውን መጽናናትንም እምቢ አለች። ጌታችን ኢየሱስም እናቱንና የሚወደውን ደቀ መዝሙሩን ዮሐንስን ቁሞ ባያቸው ጊዜ እናቱን እነሆ ልጅሽ አላት። ደቀ መዝሙሩንም እነሆ እናትህ አለው። ይህም ደ መዝሙር የደሙን መፍሰስ የጎኑን መወጋት የልጇን ሞት ባየች ጊዜ ከሀዘን ጽናት የተነሳ እንዳትሞት ከዚያን ቀን ጀምሮ ወስዶ ከቤቷ ኖራት። እቤትም ከገባች በኋላ መጽናናትን ለቅሶ መተውንም እንቢ አለች። እስከ ሦስት ቀንም ድረስ እህልሃ አልቀመሰችም። ጌቶቼ አብ፣ መንፈስ ቅዱስ አደራ አላችኋለሁ። እመቤት የማርያም አንቺን መማልልሻለሁ ቃል ኪዳን ግቢልኝ እልሻለሁ። በነፍሱና በሥጋው በተቀበለው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትን ፍዳ ታደሙኝ ዘንድ ለዘላለሙ አሜን። የአርብ ተአምር በወንጌል እንደ ተነገረ ጌታችን ኢየሱስ ክርስቶስ በእጆቹ ያደረገው ተአምር ይህ ነው። ጌታችን ኢየሱስ ከተራራው ሲወርድ ብዙ ሰዎች ተከተሉት። አንድ ለምጻም ሰው መጥቶ እየሰገደ ማለደው፣ አቤቱ ጌታዬ ከወደድክስ እኔን ማዳን ይቻልሃል አለው። ጌታችን ኢየሱስም እጁን ዘርግቶ ዳሰሰው፣ ልትልንምቶ ወዳለሁ አለውና ከለምሱን ዳነ። ለምጻሞችንም ሁሉ አዳናቸው። አይሁድ ግን እሱን እጆቹን በሁለት ችንካር ቸነከሩት። የጴጥሮስንም አማት ጌታችን ኢየሱስ በእጆቹ ዳሰሳት ከዝማ